ተፈላጊነትን አስር እጥፍ የሚጨምሩ ወሳኝ ሚስጥሮች። በቀላሉ የሚገኝ ተራ ወንድ መሆን ትፈልጋለህ? መልስህ አይ ከሆነ አንዲት ሴት አንድን ወንድ በምትመርጥበት ጊዜ የምትመለከታቸው አብዛኛው ወንዶች የማያውቁት ተፈላጊነትን አስር እጥፍ የሚጨምሩና ሴቶች በቀላሉ የሚያገኙት ሳይሆን የኔ በሆነ ብሎ የሚመኙት ተፈላጊ ወንድ የሚያደርጉ ከሌሎች ተራ ወንዶች የምትለይበትን አራት ሚስጥራዊ መንገዶች ዛሬን ነው ይህተ ነግርሃለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ እስከምጨርሻው ተከታተሉኝ። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። እምወዳችሁና የማከብራችሁ ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ዛሬም እንደሰማችሁት ነው ቆንጆ በሆነ ሀሳብ ተገናኝተናል። ዲ ሲሆናችሁ ካላችሁም እንኳን ደህና መጣችሁ። በዚህ የዩቱብ ቻናል የእኛን የሴቶች ሚስጥር ትሰማላችሁ። ስኬታማ የሆነ የፍቅር ግንኙነት እንዲኖረን አብረን እንሰራለን። ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ቪዲዮ ብዙ ወንድሞቻችን ጋር እንዲደርስ ላይክ አድርጉትና እንጀምር። እንግዲህ የመጀመሪያው ነገር አብዛኞቻችሁ ወንዶች የማታውቁት ተፈላጊነታችሁን አስር እጥፍ የመጨመሪያ ትልቅ አቅም ያለው ነገር ምንድን ነው? ዲፕ የሆነ ሊስኒንግ ወይም ደግሞ ጥልቀት ያለው አዳማጭ መሆን ማለት ነው። ብዙዎቻችሁ የሚመስላችሁ ሴትን ልጅ በፍቅር ለማሸነፍ ተፈላጊ ወንድ ለመሆን ብዙ ማውራት ወይም ደግሞ ጨዋታ አዋቂ መሆን ነው የሚመስላችሁ ማለት ነው። ግን እውነተኛው መንገድ ትክክለኛው መንገድ ተፈላጊ የሚያደርጋችሁ ላይ ይሄ ጊዜያዊ ተፈላጊነት አይደለም፣ ለጊዜ ወይኔ፣ ሲያምር ወይኔ፣ ደስ ሲል ይሄ ልጅ ምናምን አይነት አይደለም። በቃ እውነተኛ የሚቆየ የሚጨበጥ አይነት ተፈላጊነት የሚያስገኝላችሁ ነገር ምንድን ነው? ማዳመጥ ነው። ማዳመጥም ደግሞ ብዙ አይነት መልኮች አሉት። እንግዲህ የመጀመሪያው ሙሉ ትኩረት ሰጥቶ ማዳመጥ ነው። ላይክ ስልክህን እየነካካ አሊያም ደግሞ ሌላ ሀሳብ ውስጥ ሆነ ሳይሆን ሙሉ ትኩረትን ሰጥተህ ማዳመጥ። አሁን ለምሳሌ ይሄን ቪዲዮ እያያችሁ ምናልባትም በኤርፎን አድርጋችሁ ጀስት ድምፁን እየሰማችሁት ሊሆን ይችላል። እንደዚህ ፊት ለፊት ስታዩ ደግሞ የሆነ የምትረዱት ነገር አለ። አወራሪ እንዴት ነው? እየሳኩ ነው? ተናድጄ ነው? ተኮሳትሬ ነው? የምትወስዷቸው ብዙ ነገሮች አሉ። ስለዚህ ፊት ለፊት እያየህ አይን አይኗን እያየህ በደንብ የምትናገረውን ነገር ስሜት ጋር ፊዚካሊ ከሚገለጹ ከሚታዩ ስሜቶች ጋር አንድ ላይ አድርገ ትኩረት ሰተ ማዳመጥ በጣም ወሳኝ ነገር ነው። ሰዎችም እንደዚሁ ምንድን ነው ትምህርት በዓይን ይገባል፣ ነገር በዓይን ይገባል ይባላል አይደለ? ሰዎች ብዙ ነገሮችን በስልክ ሊያወሩ ይችላሉ በዚህ ዘመን ብዙ ነገሮችን ግን በአካል ተገናኝተው ደግሞ ሲያወሩ በደንብ ይግባባሉ። ያ የሆነበት ምክንያት ትኩረት ስለሚሰጡ ነው ፊት ለፊት ፊት ለፊት ስለሚተያዩና ትኩረት ስለሚሰጡ ነው። ስለዚህ በተቻለ መጠን ስልክህን ወደ ጎን አድርገህ ቁጭ ብለህ ፊት ለፊት እያየሃት የምታወራውን ነገር መስማት በጣም ወሳኝ ነው። ሌላኛው ነገር ደግሞ ስታዳምጥ፣ ይህ መልስ ለመመለስ አታዳምጥ። አንዳንድ ጊዜ በቃ አላደለ ወሬ እየተወራ እያለ ስናዳምጥ የምንመልሰውን መልስ ፕሮሰስ እያደረግን ነው። በቃ ይህን ላለው ይህን ላለው ይህን ላለው እያልን ነው የምናዳምጠው። እና በቃ በእነዚህ አይነት ሁኔታ ውስጥ ስንሆን የተናገረውን ሰው ሙሉ በሙሉ አንረዳውም። ምክንያቱም የእኛን መልስ በአይምሯችን እየጻፍን ነው። አለን እዛ ቦታ ላይ እ እንላለን እናያቸዋለን፣ ግን አይምሮችን መልስ እያዘጋጀ ነው። እና ይህም ትክክል አይደለም። በቃ እሷን ለመረዳት ብለህ ማዳመጥ። ሌላኛው ጥልቀት ያለው አዳማጭነት ላይ የሚነሳው ነገር ምንድነው? ከዚህ በፊት የተናገረችውን ዝርዝር የሆኑ ነገሮችን ማስታወስ ነው። የምርም ካዳመጥካት የምርም ከተረዳሃት ዲፕ የሆነ ማዳመጥ ማለት ነው ታስታውሳለህ፣ ከዚህ በፊት የተናገረችው የተለየ ስሜት የሚሰጣትን፣ የሚያስደስታትን፣ የሚያስከፋትን የሆነ አለ አደለም? ይሄ ስሜት የሚነካውን ነገር በደንብ አድርገህ ማስታወስ ትችላል። ሌላኛው ጥልቀት ያለው አዳማጭነት መገለጫ ነው። በደንብ አድርገህ የምታዳምጣት ከሆነ አሁን ካለው አስር እጥፍ ተፈላጊነትህ ይጨምራል ማለት ነው። በቅርቡ እንደውም ኮሚዲያን እሸቱ ሲያወራ ሰምቻለሁ። ባለቤቴን አላዳምጣትም ነበረ ከዚህ በፊት የሆነ መጽሐፍ ላይ አንብቤ ነው እንደዚህ ይመስለኛል እና ማዳመጥ እስኪ ላዳምጣት ብዬ አንድ ቀን ሳዳምጣት በተከታታይ ሁለት ሰዓት ከምናምን ነው ያወራችሁ። በጣም ብዙ የምታወራው በጣም ብዙ ልትነግረኝ ያለው ነገር ነበረ፣ ግን እኔ እንደማላዳምጣት ነው የተረዳሁት ሲል ሰምቻለሁ። እና ማዳመጥ በጣም ወሳኝ ነገር ነው በጣም ማለት ነው ውስጥም ብትኖሩ ገና ሪሌሽንሽፕ ላይም ብትሆኑ ገና ወደ ፍቅር ሂደት በመሄድ ላይም ብትሆኑ በጓደኝነት በመተዋወቅ ሂደት ላይ ብትሆኑ በጣም ወሳኝ ነገር ነው። ሰዎች ስታዳምጧቸው በተለይም ደግሞ እኛ ሴቶች የምናወራውን በቃ ስሜታችንን የምንገልጸው በማውራት ስለሆነ ለእኛ ማዳመጥ ትልቅ ቦታ የምንሰጠው ነው። ሁለተኛ የራስ ሴትና ዓላማ መኖር አዎ፣ ይህም በጣም ወሳኝ ነገር ነው። እሷን ሴንተር አታደርግም። የራስ ህይወት አለ፣ የራስ ዓላማ አለ፣ ስር አለ፣ የምትወስናቸው ውሳኔዎች አሉ፣ ራስን ትጠብቃ አለ፣ የምታደርገው ነገር አለ፣ መሰረት አለ። እነዚህ ሁሉ ነገሮች ወይኔ ሲያምር የሚያስብሉ ኳሊቲዎች ናቸው፣ እውነት ለመናገር ይህንን ስል አረናፊ አሁን ይህንን የምታይ ሴት የለችም፣ የምትሏላችሁ። እናንተ የምትፈልጓት ሴት ምን አይነት ናት? ይህንን የምታይ ሴት ናት እኮ አይደለ? ወደ እናንተ አትራክት ማድረግ ያለባችሁ እንደዚህ አይነት ወንድ ስትሆኑ፣ እንደዚህ አይነት ካራክተር ሲኖራችሁ፣ ይህን የምታየዋ ሴት ወደ እናንተ ትመጣለች። እንደዚህ አይነት ካራክተር ካልተላበሳችሁ ግን ወደ እናንተ የምትመጣው ያችኛዋ ሴት ናት፣ እናንተ ማትፈልጓት። አረ አሁንማ የለችም ያሉት እንደዚህ ናቸው የምትሏት ሴት ናት ወደ እናንተ የምትመጣው። ስለዚህ እናንተ የምትፈልጓት ሴት ወደ እናንተ እንድትመጣ እናንተ ያንን ፐርሰናሊቲ ይዛችሁ መገኘት ነው። ከእናንተ የሚጠበቀውን ሰርታችሁ መገኘት ነው። ምንም ነገር እንደምትፈልጉበት ቦታ ይወሰዳል። ለምሳሌ ሰዓት ለመግዛት ሄዳችሁ ልብስ ቤት አይደለም። አይደለም የምትሄዱት። ሰዓት ለመግዛት ሰዓት ለመግዛት ሰዓት የሚሸጥበት ቦታ ነው መሄድ ያለባችሁ። ልክ እንደዛ ሁሉ ፈላጊና ተፈላጊ በዛ ነው የሚገናኘው። የት ነው ያለው ብላችሁ አንድ ነገር አጣርታችሁ ጠይቃችሁ ነው የምትሄዱት፣ አይደለ? እነዚህ ነገሮች ደግሞ ሪሌሽንሽፕ ላይ ሲመጣ አትራክት የማድረግ ትልቅ አቅም አላቸው። የራስህ የምትኖርለት ዓላማ ካለ፣ መሰረት ካለ፣ የምትለፋለት የምትሞክረው የምታደርገው ነገር ካለ በቃ ተፈላጊነትህ አስር እጥፍ ይጨብራል ማለት ነው ይሄ ደግሞ የሚያድግ ነው እንደ የጊዜው የሚያድግ እንደ የጊዜው የሚለዋወጥ አሁን ይሄንን አሳካው ከዛስ የሚል የሚኖረው እንጂ የሆነ ነገር አቺቭ አድርግ ያለው በቃ ጨርሻ ነው ትምህርቴን ተመርቅ ያለው ስራ ይቻለው ምናምን ብለ በቃ የሚያቆም ሳይሆን የምትለፋለት የምትጥርለት ስራህም ሊሆን ይችላል እንዳለህበት ሁኔታ አለ አይደል የምትኖርለት ነገር ሲኖርህ በደንብ የሚታይ ነው። እና በቃ ጥረትህ ይታያል። የምታደርጋቸው ነገሮች ጠዋት ተነስተህ የሆነ አለ አይደል እንቅስቃሴዎች በደንብ ይታያሉ። እና ተስፋ እንዳለ በቃ የሚያጓጓ ነገር እንዳለ ላይክ በቃ ነገር የምትጠብቀው የሆነ የሚያጓጓ ነገር እንዳለ በደንብ አድርጋ ፊል ታያለች። እነዚህ ነገሮች ደግሞ የማይነገሩ ነገሩ እንዲህ ነው ብለው ሰው ሊገልጻቸው የማይችለው ከገሌ ምኑን የወደድሽለት ቢባል፣ ይሄን ነገሩን ይሄን ነገሩን ተብሎ መገለጽ የማይችሉ ግን አትራክት የሚያደርጉ ተፈላጊ እንድትሆን የሚያደርጉ ነገሮች ናቸው። በደንብ አስብበት። ሶስተኛ እኔ በግሌ በ በጣም ወሳኝ የምለው ነገር ነው። ስሜታዊ ዲሲፕሊን አዎ፣ ስሜትን መቆጣጠር መቻል፣ ስሜትን ማኔጅ ማድረግ መቻል ወሳኝ ነገር ነው። በቃ ለፍቅር ግንኙነት አንድ ወንድ ማቾ ሆነ ሲባል መጀመሪያ ስሜቱን ማኔጅ ማድረግ ይችላል ወይ? ስሜቱን መቆጣጠር ይችላል ወይ? እንዴት ነው ሪያክት የሚያደርገው ለነገሮች፣ ለችግሮች፣ ለነገር በጣም ወሳኝ ነው። ብዙ ነገሮች ሀፕን ያደርጋሉ፣ ብዙ ችግሮች ይፈጠራሉ በህይወት ላይ እነዛ ነገሮች እንዴት ነው የሚያልፋቸው? ምላሽ ሲሰጥ እንዴት ነው ሪያክት የሚያደርገው ለነገሮች የሚለው በጣም ወሳኝ ነው። በዚህ በጣም ትለካለህ። ተፈላጊ ወንድ መሆን የምትፈልግ ከሆነ ተፈላጊነትን አስር እጥፍ ማሳደግ የምትፈልግ ከሆነ ስሜታዊነት ላይ በደንብ አድርገ ስራ። ራስን እያጋፈጥክ፣ ለሁኔታዎች እንዴት ሪያክት እንደምታደርግ ተመልከት። ከዛ በኋላ ራስን የቱ ጋር እንዳለ አውቀህ ምን ላይ መስራት እንዳለብህ ትማራለህ ማለት ነው። ራስን ታስተምራለህ። ነገሮች ሲፈጠሩ ቶሎ ሪያክት አታደርግም። ቶሎ ምላሽ አትስጥ። ትንሽ ጥቂት ሰኮንዶችን ውሰድ። በነዚ ጥቂት ሰኮንዶች ውስጥ ይሄ በቃ ቱግ የሚያደርግ ነገር ነገር ሲመለስ ታየዋለ። ስትቀዘቅዝ ስትረጋጋ ታየዋለህ። እና እንደዚህ አይነት ልምምዶችን አድርግ። ስሜትን በቃል በጩኸት የሆኑ ነገሮችን አክሽን በመውሰድ በምትናደድበት ጊዜ በቃ ካልም ሆነ ይሄ ሰውነትህን እንዴት ነው ተቆጣጥረህ ለመረጋጋት ሞክር። የሆነ ነገር ለመንካት የሆነ ነገር እንቅስቃሴዎች ምናምን በምታደርግበት ጊዜ ከሰዎች ጋር ልትጋጭ ትችላለህ። ሰዎች ልትመታ ትችላለህ። እቃ ልትመታ ትችላለህ። ተረድታችሁኛል። እዛችሁ ቅስፈት ላይ ጥቂት ጥቂት ሰኮንዶችን ወስደህ ረጋጋ ጥቂት ደቂቃዎች፣ አንድ ደቂቃ፣ ሁለት ደቂቃ። እነዚህ ደቂቃዎች በጣም የሚያረጋጉ ወደ ራስ እንድትመለስ የሚያደርጉ ናቸው እና በጩኸት ከመግለጽ መረጋጋት፣ አካልህን፣ ሰውነትን ኮንትሮል ማድረግን ተለማመድ። እንዳልኩት ችግሮች ይፈጠራሉ፣ በጣም የሚያናድዱ ነገሮች ይፈጠራሉ። አንድ ጊዜ እንኳን የሆነች ቦታ በታክሲ ደርሶ ለመምጣት ስንት የሚያናድድ ነገር አለ። እነዚህን ሁሉ ነገሮች አይቶ እንዳላየ ተናደህ፣ ግን ምንም አይነት ሪአክሽን ሳታሳይ፣ ምንም አይነት አክሽን ሳትወስድ ያንን ነገር ተረጋግተህ ማለፍ መቻል በኋላ ላይ የሚገጥሙ ብዙ ነገሮችን እንድታልፍ ይረዳሃል። በነገራችን ላይ በትንሹ የተጀመረ ነገር ነው፣ እያደገ እያደገ የሚሄደው አይደለም። በቃ አንዳንድ ሰው ምንም አይነት ትዕግስት የለውም። በቃ ታክሲ ገና አልሞላም እንሄድ ብሎ የሚጣላ ሰው አለ። በቃ ብዙ አይነት ነገሮችን ነው የምታዩት የምትሰሙት። እና ራሳችሁን ቀስ በቀስ በየዕለት ተዕለት ሕይወታችሁ ከምታያቸው ነገሮች ጋር መጋፈጥን ስሜታ ያለ መሆንን በመለማመድ ማሳደግ ትችላላችሁ። እነዚህ ነገሮች የፍቅር ግንኙነት ላይ ሲመጣ በጣም ይጠቅማችኋል። ማቾርድ ያደርጋችኋል። ሊድ ማድረግ ትችላላችሁ። እናንተ ነገሮች ሲፈጠሩ ሴት ልጅ እኛ እንደምታውቀው በጣም ስሜት አይነት እናለቅሳለን፣ እንጮሃለን፣ የሆ ነገር እናድርጋለን። ተፈጥሯችንም ነው። ግን ተፈጥሯችን ነው ብለን ዝም ብለን ትናንል ማሻሻል ያለብን ነገር ደግሞ አለ። ስለዚህ አንተ ደግሞ እንደ መሪነት ያንን ነገር አብረህ የምታጋግል፣ አብረህ የምትጫጫ ከሆነ ትንሽ ከባድ ነው። የሚኖራቸው ህይወት ከባድ ነው። ስለዚህ ኢሞሽናል ዲሲፕሊን ካለ ሌላኛው አስር እጥፍ ተፈላጊነትን የሚጨምር ነገር ነው። አራተኛው የመሪነት መነጽር ወይም ደግሞ ሊደርሺፕ ሜንታሊቲ የምንለው ነው። ይህም በጣም ወሳኝ ነገር ነው። ያ ወንድ ልጅ በፍቅር ግንኙነት ላይ ሲያልፍም ትዳር ላይ ያለው ሚና የመሪነት ነው የመሪነት ሚና አለው እና በዛ ልክ ሆነህ መገኘት ተፈላጊነትን የሚጨምር ነገር ነው። ኃላፊነት የምትወስድ ኃላፊነት የሚሰማህ አሁን ላይ ባለህ ላይፍ ነው። በነገራችን ላይ አይመጣም፣ ከየትም አይመጣም። አሁን ላይ ኤክስፒሪየንስ ያላደረጋችሁት ነገር ከየትም አይመጣም። አሁን ላይ ባለ ህይወት ኃላፊነት ትወስዳለህ ወይ? ማድረግ ያለብህን ነገር ታደርጋለህ ወይ? ለውሳኔዎች እንዴት ነህ? ውሳኔዎችን ለመወሰን አትፈራም ወይ? የውሳኔ ሰው ነህ ወይ? ከስህተት ለመማር ትሞክራለህ? የውሳኔ ሰው ነህ ማለት አትሳሳትም ማለት እኮ አይደለም። ለስህተትም ኃላፊነት ትወስዳለህ፣ ተምረህበት ታልፋለህ። መሪ እንደዛ ነው። ሁሉም ሰው ፐርፌክት አይደለም እኮ ማንም ፐርፌክት የለም። ግን ሀላፊነት ወስደህ ይህን ነገር አድርጋለሁ ይሄ ቢሆን ይሄ ነው ብለህ በሰራኸው በራስህ ካልኩሌሽን ባጣራቸው ነገሮች ሪስክ መውሰድ፣ ውሳኔ መወሰን፣ አሳቢ መሆን፣ ደግሞ ኬር ማድረግ፣ ማሰብ፣ ነገሮችን ለማስተካከል ነገሮችን ለማሟላት ማሰብ፣ ችግሮችን ሲፈጠሩ እነዛን ችግሮች እንደ ችግር ሳይሆን እንደ ኦፖርቹኒቲ፣ መፍትሄ እንደሚፈልግ ነገር የማየት ብቃት ማዳበር እነዚህ ነገሮች በጣም ተፈላጊ የሚያደርጉ ነገሮች ናቸው ምክንያቱም እኛ ሴቶች እንዳልኳቸው ይሄን ነው የምንፈልገው እንደዚህ ነው የምንለው ነገር ባይሆንም ባይ ዲፎልት የምንመርጠው ሰው ግን እንደዛ ነው ሊድ የሚያደርግ ውሳኔዎችን የሚሰጥ የሚያስብ ኬር የሚያደርግ ችግሮች ሲፈጠሩ ችግሮችን እንደ ችግር አለ አይደለ በቃ አበቃልኛ ምናምን የሚል ሰው ሳይሆን እንደ ኦፖርቹኒቲ ወይም ደግሞ የሆነ መፍትሄ ሰጥቶ በቃ ያንን ችግር እንደ መልካም አጋጣሚ ለማየት የሚሞክር አይነት ሰው አለ አይደለ ሊደርሺፕ በጣም የሚያስፈልግ ነገር ነው። ስለዚህ እነዚህን አራት ነገሮች የምታደርጉ ከሆነ እነዚህ አራት ነገሮች ላይ ያላችሁን ነገር በትንሹ መጨመር ማስተካከል የምትችሉ ከሆነ ተፈላጊነታችሁ ምንም ጥርጥር የለውም አስር እጥፍ ይጨምራል። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ኮመንት ላይ ሀሳብ አስተያየታችሁን አስቀብጡልኝ። እስካሁን ድረስ ከቆያችሁ ወዳችሁታል ማለት ነው በላይ ካሳውቁኝ በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዶን ምልክቷን በመጫን ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። አመሰግናለሁ። ቻው።